ሰላም ሰላም፣ ቤተሰብ እንዴት ናችሁ? ሰላም ናችሁ? እኔ ሰላም ነኝ፣ እግዚአብሔር ይመስገን፣ ክብሩ ይስፋ። አዲስ ቻናል ከፍቻለሁ። ላይክ ሰብስክራይብ ማድረጋችሁን አትርሱ። አሁን ሳሙልኝና ከዛ ወደ ላይቭ እንዲሄድ ማለት ነው። እና አዲስ ቻናል ከፍተናል፣ አለሚነሽ ኤንድ ሽማት የሚል አዲስ ቻናል ነው። እለቃለሁ፣ ላይክ ሰብስክራይብ አድርጉኝ። በተረፈ እንብላ፣ አልጫ ነው ነጮት በድንች እዚህ ጋር ደግሞ ቢራ አለ፣ ሶ እንጠጣ፣ ምን ትላላችሁ? እና ለማንኛውም ጋይስ አበረታቱ ይሄኛው፣ በዚህኛው ደግሞ አበረታቱ፣ በዛኛው በጣም አመሰግናለሁ። በዚህኛውም ደግሞ ትልቅ ደረጃ እንደምታደርሱ ተስፋ አደርጋለሁ። መቼም ቢሆን እንደማታሳፍሩኝ ያውቃለሁ። ስለዚ ሰብስክራይብ ማድረጋችሁን አትርሱ። ድጋሚ ባይ ባይ።